ከግንቦት 11 እስከ 15 ቀን 2017 ዓ ም ድረስ ሀያኛው የዓለም ሥራ ድርጅት አህጉራዊ ጉባኤ በኢትዮጵያ እንደሚካሄድ የከተማና መሠረተ ልማት ሚኒስትር ጫልቱ ሳኒ ያስታወቁ። ሚኒስትሯ ጉባኤውን አስመልክተው በሰጡት መግለጫ እንዳሉት በየሁለት ዓመቱ የሚዘጋጀው ይህ ጉባኤ ዘንድሮ ለሀያኛ ጊዜ እንደሚካሄድ ጠቁመዋል። በጉባኤው ላይም ከሀምሳ ሀገራት የተውጣጡ 1500 ተሳታፊዎች እንደሚጠበቁም ገልጸዋል። የትምህርት ጥራትና ተደራሽነትን ይበልጥ ለማሳደግ በትኩረት እየተሰራ መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስቴር ከሚያስገነባቸው ሞዴል ሁለተኛ ደረጃ ትምህርት ቤቶች ውስጥ አንዱ የሆነውን አጋጢንጢኖ ሁለተኛ ደረጃ ትምህርት ቤት ግንባታ በጉጂ ዞን ሻኪሶ ከተማ አስጀምረዋል። በዚህ ወቅትም የትምህርት ስርዓትን ከመሠረቱ በመቀየር ሀገር የሚገነባ ቀጣይ ትውልድ ለማፍራት በትኩረት እየተሰራ ይገኛል ብለዋል። ትምህርት ቤቱ ከ500 ሚሊዮን ብር በላይ ወጪ የሚገነባ መሆኑን ጠቁመው ግንባታው በ12 ወራት ጊዜ ውስጥ እንደሚጠናቀቅ አመላክተዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ግንባታው ተቋርጦ የቆየውን የጋሸና ላሊበላ፣ ብልበላ፣ ሰቆጣ የአስፋልት መንገድ ግንባታ በዛሬው ዕለት አስጀመሩ። ፕሮጀክቱ ለአካባቢው ማህበረሰብ ዘርፈ ብዙ ጥቅም እንደሚያስገኝ ተመላክቷል። የኢንዱስትሪ ውጤቶችን ከዋና ዋና የክልል ከተሞች ወደ አካባቢው ለማስገባትና የግብርና ምርቶችን ደግሞ ወደ መሀል ሀገር ለመላክ ምቹ ሁኔታን እንደሚፈጥርም ተገልጿል።